የኒውክሌር ጣቢያው ሊመታ ነው። ኢራን በቁጣ ነደደች። በኢራንና በእስራኤል መካከል አደገኛውን ፍጥጫ ዳግም አገርሽቷል። ኢራን በቁጣ ነዳለች። እስራኤል አደገኛውን የጦር እንቅስቃሴ እያደረገች ነው። መካከለኛው ምስራቅን ተረት አድርጎ አሜሪካ ይደርሳል የተባለው አስፈሪ ጦርነት ሊቀሰቀስ ነው። የኢራን ባለስልጣናት አሜሪካና እስራኤልን ማስጠንቀቅ ጀምረዋል። አምስተኛው ዙር የኢራን አሜሪካ ድርድር ሊካሄድ እየተባባሰ ባለበት ሁኔታ ውስጥ እጅግ አደገኛ ጦርነት ሊነሳ እንደሚችል ነው እየተነገረ ያለው። ለመሆኑም ኢራንን በቁጣ ያሳበዳት የእስራኤል ድርጊት ምንድን ነው? ኢራን በአሜሪካ ላይ ቁጣዋን የገለጸችው ለምንድን ነው? በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናችን፣ ሰብስክራይብ፣ ቪዲዮ ላይክ ማድረግ ቤተሰቡን ይወዳጁ። ወደ መረጃው እናሸጋግራችሁ። ኢራን የኒኩሌር ተቋማቷን ከእስራኤል ጥቃት ለመከላከል ልዩ አጸፋ እርምጃ እንደምትወስድ የኢራን የውጭ ጉዳይ ሚኒስቴር አስታውቀዋል። የኢራን የኒኩለር መርሃ ግብርን ለማስቆም የቴሄራንና የዋሽንግተን መሪዎች የሚያደርጉት ድርድር እንደቀጠለ ነው። ይሁንና ከአሜሪካ ዙሪያ መልስ ድጋፍ የሚደረግላት እስራኤል የኢራንን የኒውክሌር ተቋማት ለመምታት መዘጋጀቷን የአሜሪካ መገናኛ ዘዴዎች ዘግበዋል። አንድ የአሜሪካ ቴሌቪዥን ጣቢያ ባለፈው ማክሰኞ እንደዘገበው እስራኤል የኢራን የአቶሚክ ተቋማት ለመምታት መዘጋጀቷን የሚጠቁም መረጃ ዩናይትድ ስቴትስ ደርሷታል። የኢራን ትልቅ ዲፕሎማት በኤክስ ገጻቸው እንደጻፉት ዓለም አቀፉ ማህበረሰብ የመከላከያ እርምጃ እንደሚወስድ አሳስበዋል። የኢራን አጸፋ እርምጃ ይዘት ጥንካሬና መጠንም አለም አቀፉ ማህበረሰብ ያለበትን ኃላፊነት ለመወጣት በሚወሰድ እርምጃ ላይ የተመሰረተና የሚመጣጠን ነውም ተብለዋል። በኒውክሌር ጣቢያዎቹ ላይ እስራኤል ለምታረሰው ጥቃት አሜሪካ ኃላፊነት ትወስዳለች ስትል ኢራን አስጠንቅቃለች። ሲኤንኤን እስራኤል ኢራንን ለማጥቃት እየተዘጋጀች ነው የሚል ዘገባ መስራቱን ተከትሎ የኢራን የውጭ ጉዳይ ሚኒስቴር በበኩሉ በኒውክሌር ጣቢያዎቹ ላይ ለሚሰነዘረው ማንኛውም ጥቃት አሜሪካ ኃላፊነቱን ትወስዳለች ሲሉ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ ማንኛውም በአማጽያን አመራር ለሚደርስ ነገር ጠንካራ ምላሽ ኢራን እንደምትሰጥ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በላኩት ደብዳቤ ገልጸዋል። ዓለም አቀፉ ማህበረሰብ እስራኤል እየፈጠረችው ያለው ሽብር እንታቆምልን እናሳስባለን ሲሉም የውጭ ጉዳይ ሚኒስቴሩ ተናግረዋል። ዓለም አቀፉ ማህበረሰብ ምላሽ የማይሰጥ ከሆነ ከዚህን በፊት በተለመደው መልኩ የኒውክሌር መሳሪያዎችን እና መሰረተ ልማቶችን በልዩነት እንጠብቃለን ነው ያሉት። ቴራን ለሚሰነዘርባት ጥቃት አሜሪካ እንደ ተሳታፊ ትቆጠራል ይቀጥላል ሲሉም ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንዳትጣጠቅ ለማድረግ በተደጋጋሚ ስዝት ቆይታለች። በጦርነት ሊያሰፍሩን እየሞከሩ ነው። ነገር ግን እስላማዊ ሪፐብሊክ በጦርነት ውስጥ ያገኘውን እውቀትና ኃይለኛ ህዝባዊ ድጋፍ ባለማወቃቸው የተነሳ ስሌት እየሰሩ ነው ሲሉ የእስላሚክ አብዮታዊ ጠባቂ ሰራዊት ቃል አቀባይ የሆኑት አሊ ሞሐመድ ናይን ለመንግስት ሚዲያ ተናግረዋል። እስራኤል በኢራን የኒውክሊየር ኃይል ላይ ጥቃት ለመፈጸም መዘጋጀቷን ተከትሎ የነዳጅ ዋጋ ከ100 በላይ ጨምሯል። የብሬንት ድፍድፍ ነዳጅ የሐምሌ ወር ዋጋ 68 ሳንቲም ወይም 1.04 በመቶ ከፍ ብሏል። የአሜሪካ የዌስት ቴክሳስ መካከለኛ የሐምሌ ወር የድፍድፍ ነዳጅ ዋጋ የወደፊት እጣ 7 ሳንቲም ወይም 1.1 በመቶ ጨምሮ ወደ 62.73 ዶላር ከፍ ብሏል። በአሜሪካ የተገኘው አዲስ መረጃ እስራኤል የኢራንን የኒኩሌር መስሪያ ቤቶችን ለመምታት በዝግጅት ላይ መሆኗን ሲኤንን ጉዳዩን ከሚያውቁ በርካታ የአሜሪካ ባለስልጣናት ጠቅሶ ዘግቧል። ባለስልጣኖቹን ጠቅሶ ሲኤንኤን አክሎ እንደዘገበው የእስራኤል መሪዎች ጥቃት ለመፈጸም የመጨረሻ ውሳኔ ማድረጋቸው ግልጽ አይደለም ብለዋል። እንዲህ አይነቱ የውጥረት መባባስ የኢራንን የነዳጅ አቅርቦት አደጋ ላይ የሚጥል ብቻም ሳይሆን በሰፊው ክልል ውስጥም ጭምር አደጋ የሚደቅን ነው ሲሉ የሸቀጦች ስትራቴጂስቶች ገልጸዋል። ኢራን በፔትሮሊየም ላኪ ሀገሮች ድርጅት ውስጥ በሶስተኛ ደረጃ ላይ የምትገኝ ሲሆን፣ የእስራኤል ጥቃት ከሀገሪቷ የሚመጣውን የነዳጅ ፍሰት ሊረብሽ ይችላል። ተጨማሪም ኢራን በባረሰላጤው በሆርሙዝ ማለፊያ በኩል የሚተላለፈውን የነዳጅ ጫኝ በመዝጋት አጸፋውን ልትመልስ ትችላለች የሚል ስጋት አለ። በዚህም ሳውዲ አረቢያ፣ ኩዌት፣ ኢራቅና የተባበሩት አረብ ኤሚሬቶች ድፍድፍ ዘይትና ነዳጅ ወደ ውጪ መላክ እንዳይችሉ ያደርጋል። አሜሪካ ኢራን የኒውክሌር ጦር መሳሪያ ማምረት እንዳትችል ዩራኒየም ማበልጸጓን ጨርሶ እንድታቆም ትፈልጋለች። የኢራን የውጭ ጉዳይ ሚኒስቴር አባስ አርግቼ ለዚህ የአሜሪካ ፍላጎት በሰጡት ምላሽ ዩራኒየምን ጨርሶ አታልሞ ማለት ምንም አይነት ስምምነት የለውም ከማለት ይቆጠራል ብለዋል። አርግቼ በኤክስ የማህበራዊ ትስር ገጻቸው ባስተላለፉት መልእክት፣ የስምምነት መንገድ መፈለግ የሮኬት ሳይንስ አይደለም በማለት ፍላጎቶች በሰጥቶ መቀበል መርህ ሊቻቻሉ እንደሚገባም አሳስበዋል። ትራምፕ ከሰሞኑ በባህረ ሰላጤው ሀገራት በነበራቸው ግንኙነት ሀገራቱ በኢራን የኒውክሌር መራግብ ላይ ከስምነት ላይ ለመድረስ መቃረባቸውን ተናግረው ነበር። ኢራን የኒውክሌር ፕሮግራሟ ለሰላማዊ ተግባር የሚውል ስለመሆኑ በተደጋጋሚ ስትገልጽ ቆይታለች። አሜሪካ ከኢራን ጋር በሶስተኛው አደራዳሪዋ ኦማን በኩል በኢራን የኒውክሌር ፕሮግራም ዙሪያ መደራደር የጀመሩት በፈረንጆቹ አፕሪል 12 ነው። የአሜሪካው ተደራዳሪ ኢራን አንድ ፐርሰንት እንኳን ዩራኒየም ማበልጸግ እንደማትችል የገለጹ ሲሆን፣ ኢራንም በተደራዳሪዋ በኩል ዩራኒየምን ማበልጸግ የሚከለክለው የአሜሪካ ሀሳብ የኢራን ቀይ መስመር የጣሰ ነው ብላለች። ሜይ አስራ አንድ ከተደረጉ አራተኛው ዙር የሀገሪቱ ውይይት በኋላ ከሁለቱም ሀገራት የሚሰሙ መግለጫዎች ጠንከር ያሉ ሆነዋል። ኢራን ከመንፈሳዊ መሪዋ እስከ ፕሬዚዳንቷ አሜሪካ ያቀረበችውን ዩራኒየምን ከማበልጸግ ሙሉ ለሙሉ የሚከለክለው መደራደሪያ እንደማትቀበል ገልጻለች። አሜሪካን በተመሳሳይ ከፕሬዚዳንቷ ትራምፕ እስከ የውጭ ጉዳይ ሚኒስቴሯና ሌሎችን ባለስልጣናቷ ኢራን ላይ ያነጣጠረ የዛቻ ቃላትን እያዘነበች ነው። የኢራን አሜሪካ የኒውክሌር ፕሮግራም ድርድር በዚህ ውስብስብ ሁኔታ ውስጥ ባለበት ነው። ትናንትና ምሽት ሲኤንኤን ከአሜሪካ የስለላ ባለስልጣናት አገኘው ባለው መረጃ እስራኤል የኢራንን የኒውክሌር ጣቢያዎች ለመምታት መዘጋጀቷን የገለጸው፣ በርካታ ሚዲያዎችም መረጃውን ተቀባብለውታል። ይህን ተከትሎም በርካቶች ስለ ጉዳዩ የተለያዩ ሀሳቦችን በመሰንዘር ላይ ይገኛሉ። በዚህ ሀሳብ መሰረት አሜሪካ ኢራን ዩራኒየም እንዳታበለጽቅ በእጅ አዙር እስከሚደረግ ጥቃት የሚደርስ ጫና እንደምትፈጥርም ተገልጿል። እንደ በርካታ የመከላከያው ዘርፍ ተንታኞች ሀሳብ ከሆነ እስራኤል ብቻዋን የኢራን የኒውክሌር ጣቢያዎች ላይ ከባድ ጉዳት ማድረስ የምትችልበት አቅም የላትም። በአሜሪካ ትዕዛዝ ጥቃቱን ከፈጸመችም ጫና ከመፍጠር የዘለለ እንደማይሆን ገልጸዋል። ሁለተኛው ሀሳብም እስራኤል በዚህ ሰዓት ኢራንን ለማጥቃት ማሰቧ በአሜሪካና ኢራን ድርድር ላይ ውሃ ለመቸለስና በጋዛ ጥቃቷ የተነሳ የተፈጠረውን ዓለም አቀፍ ጫናዋን ለማዞር እንደሆነ እየተገለጸ ይገኛል። በቅርብ ጊዜ የወጡ ዘገባዎች እንደሚያሳዩት አሜሪካና እስራኤል የኢራንን የኒውክሌር ተቋማት ለማጥፋት ከፍተኛ ወታደራዊ ጥቃት ለመሰንዘር እያሰቡ ነው። በተለይም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን በሁለት ወር ውስጥ አዲስ የኒውክሌር ስምምነት ለማድረግ ካልተስማማች ታይቶ የማይታወቅ የቦምብ ጥቃት እናደርሳለን ሲሉ ዝተዋል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች፣ የዛሬው ዝግጅታችን ይህን ይመስል ነበር። ባርስናቹ መረጃ እንደተረስታችሁበት ና ስለዚህ የኢራን ቁጣ በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑ ና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለዓለማችን።